ሰላም ቤተሰብ እንግዲህ እነፈንድሻዎቹ ሲመጡ እኔም እመጣለሁኝ ባልኩት መሰረት ዛሬ እንግዲህ በአማረ ስጦታ በቅ ብለናል። እንግዲህ ያው ምክንያታቸው እስከዛሬ እሱ ድሬዳዋ ሐረር እያለ ነበረ እንዳልኳችሁም ይኸው እዛው ስለከረመ ነው። ዛሬ ደግሞ መጥቷል ማለት ነው። እኔ ግን አንድ ነገር ማለት ነው ለራሴ ጥያቄ እየፈጠረብኝ አለው እስኪህላችሁም እንደ እኔ ጥያቄ የፈጠረባቸው ማለት ነው። የፈኪዬ ውበት እንደዚህ በቃ እየጎላ የሚሄድበት ሚስጥሩ ማሻ አላህ ማሻ አላህ ታትሎ እንዳታልፎ ሀብበቲ፣ አላህ ይጠብቅሽ ማለት ነው። ሀቂቃ ማለት ነው። በጣም ነው የምወዳት። ቀን በቀን ደግሞ አምራ ነው የምትገኘው ማለት ነው። እንግዲህ ትናንትና አሚር ስጦታ አንበሽብሿ ነበር በስጦታ። ዛሬ ደግሞ አህሙ በጉጉት የምንጠብቀው አንድ ጋ መቼ ነው የሚመጡልን? ምን ሆነው ነው ምን አግኝቷቸው ነው እያልን ሁላችንም ስንለው የከረመውን ዛሬ እንግዲህ መጥተውልናል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻና ቤተሰቦች እንዴት ናችሁ? ከኒጋለው አልሐምዱሊላህ ረብልዓለሚን። ያው ድምጽ የትንሽ ገና ቅር ይለዋል አለቀቀኝም። እንሻላህ ይለቀኛል ብዬ ባለሙሉ ተስፋ ነኝ ማለት ነው። ትናንትና እንግዲህ ባየነው መሰረት ማለት ነው። ነባን ቤት አህሙና ነባ ተለያዩ የሚባል ያቺ ሀናን ነው ሀናን የምትባል ልጅ ቪዲዮ እየሰራች አይተን ነበረ ማለት ነው። ሀናን እንግዲህ ያለችው አህሙ እንዳይ እንዲጎዳሽ አልፈልግም። አንቺ እሱን ታፈቅሪዋለሽ፣ ትወጂዋለሽ። እሱ ግን የራሱ በቃ የወደፊት ህይወት የወደፊት የህይወት አጋሪ የሚላት አለችው እና ከዛሬ ጀምሬ እኔ ላንቺ ያስከፋሽም አያስከፋሽም አላቅም። ነገር ግን ሳልናገርሽ ማለፍ አልችልም። አንቺ ገና ልጅ ነሽ፣ ገና ብዙ ነገር ይጠበቅብሻል እና እንድትጎጂ ስለም አልፈልግ በወንድምነቱ አብሽር ያይዞሽ ወንድም ይሆንሻል። ነገር ግን እሱ አንቺ በሱ ፍቅር ወድቀሽ ፍቅርሽን ይቀበልሻል ማለት እማይታሰብ ነው ብላለች። እንግዲህ ይታገሉታል እንጂ አይጋደሉትም ብላለች እሷም ራሱ ማለት ነው። ምክንያቱም አንድ ሰው ለሕይወቱ ደስተኛ የተሚሰጠው ጋር በቃ ከሚያፈቅረው ጋር ከሚወደው ጋር ደስተኛ ሆኖ ከሚኖረው ሰው ጋር ነው የፍቅር ሕይወት መጀመሪያ ያለበት ማለት ነው። አህሙ ደግሞ ዛሬ አይደለም ድሮ ራሱ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት ፈኪን ማለት ነው። ያው ያለ መግባባት ጉዳይ ሆኖ ተጣልተው ተለያይተው ነበር እንጂ ማለት ነው። እና እንግዲህ ነባም በዚህ መልኩ ሀናን አስረድታታለች ማለት ነው። ሀናን ግን ያው ግማሾቻችሁ ምንድን ነሽ ምንቤንሽ ልትሏት ይችላላችሁ። ነገር ግን ደግ አደረገች ትክክል ናት። በቃ መሆን ያለበትን እሱ ሰሞኑን በቃ ይቺ ሰው እኔን እያለ ልትጎዳብኝ ነው እያለ በጣም ድብሬሽ ውስጥ እንደገባ በቃ ስለሷ ብቻ ማሰብ እንደሚችል ተናግራለች ማለት ነው። ምክንያቱም ምን ላድርጋት? እኔ አልወዳትም፣ እኔ አላፈቅራትም እና እሷ ተወደኛ ላይ ታፈቅረኛለች። እኔ ራሴ እምላት አለች እንዴትስ አድርጌ ነው እምለያያት እያለ እንግዲህ እሱ ራሱ እራሱን ድብሬትሽን ውስጥ እየዶለ ነበረ ማለት ነው። ይሄ ሁላ መሆን የለበትም። ለዚህም ነው ሀናን እንግዲህ ትላንትና በተቻለችው አቅም እያስረዳችው ማለት ነው። ፈክዬ እንግዲህ ትላንትና እንዳያችሁት በአሚር ቤት አሚር እንግዲህ የአማረ ቀሚስ ተን ሸርቦ ሰርፕራይዝ አድርጓታል ማለት ነው። ያው ሰርፕራይዝ በነገራችን ላይ ማለት ነው። ልጅቱ በቃ የሰጣችኋትን ይቀበላል ሰውነቷ ማለት ነው። በጣም ውበቷም እየጨመረ እያማረችም ስለሄደች ማለት ነው ልጅም ስለሆነ በቃ ሁሉ ነገር ያምርባታል ማሻላህ ማለት ነው። ሰጥቶና ትናንትና እንደዛ ሰርፕራይዝ አድርጓት ነበረ። ዛሬ ደግሞ እንግዲህ አህሙ ከተለያየን ቆይተናል አንድ አስራ አምስት ቀን ሆነን እኔ አዳማም ነበርኩኝ ኢድን ለማክበር ከዛም ድሬደዋል መሐረር እያልኩኝ ከተለያየን ቆይተናል እና ቻናሏም ደግሞ ስለጠፋችበት እኔ መክፋት መክፈቻ ሰርቼ መጀመር አለብኝ ብሎ እንግዲህ አይታችኋል። እንዲህ ነው መተሳሰብ ማለት ለአንድ ሰው ማለት ነው። ያንን ሰው ስትወዱ ስታፈቅሩት፣ ለዛ ለሰው ነው የምትኖሩት ማለት ነው። ያንዳችሁ አስተሳሰብ ሁሉ ነገራችሁ ይለያያል ማለት ነው። ፈኪ እንግዲህ እንዳያችሁት በቤቷ ከአሞዲህ ቪዲዮ አልሰራችም ነበረ ከማንም ጋር መምጣት መስራት ትችላለች ልጅቱ ሀቂቃውን ማለት ነው። ነገር ግን በሰው ቤት ነበረ እያየናት ያለ ነው ማለት ነው። እንግዲህ አሁን ደግሞ ለምን ጠፋች? እኔ እሱ እየሰራ ነበርና ከሀናንም ጋር ሰርቷ ከነባም ጋር ያው ሀረርም በነበረበት ሰዓት ከሴቶቹ ጋር እየሰራራ ነበርና ቆይና፣ እስኪ የእሷ ልጅ ምን ሆና ነው የጠፋችው? መጥፋት የለባትም ብሎ እንግዲህ ዛሬ የሀረርን ድሪያ ማለት ነው ይዞላ መጥቶ፣ እንግዲህ ልጅቱ በነገራችን ላይ በጣም ነው የሚያምርባት። ሁሉ ነገር ያምርባታል። ቀሚስ የግሏ ነው፣ ድሪያ የግሏ ነው። ሁሉ ነገር ያምርባታል። ምክንያቱም ልጅ ስለሆነች ማለት ነው። ሀባይብ እና እንግዲህ ምንም ማድረግ አይቻልም። ሀቂቃውን ማለት ነው ሰው ከሚወደው ጋር ከሚያፈቅረው ጋር በቃ አብሮ መስራት ካለበት ጋር ይስራ ማለት ነው። ዛሬ ደግሞ እንግዲህ ይህንን አይታችሁ ትላንትና በነባ ቤት ያን የተለቀቀውን አይታችሁ እንጃ ግራ እንጃ እንዳታመጡ ማለት ነው። ምክንያቱም የሰውን ህይወት ራሱ እሱ ራሱ ነው እንጂ የሚኖረው እኛ እንኖርለትም ማለት ነው። ሀቂቃውን ነባን ወዳችሁ፣ ለምን ነባን ትታህት ምናምን እንዳትሉት ማለት ነው። ምክንያቱም የሰው ልጅ በራሱ ስሜት ነው መንቀሳቀስ ያለበት፣ እንደኔ ማለት ነው። እና ዛሬ እንግዲህ ያው ሀረር ድረስ ሄጄ ድሬደዋ ሄጄ እንግዲህ ሀረርና ድሬደዋ ያው በሽቲ ይታወቃሉ። እዛ ድረስ ሄጄ ለፈኪየማ አንዲት ነገር ይዤ ሳልሄድ አይሆንም ብሎ እንግዲህ ገዝቶላት ይሄዷል። እሷም እንግዲህ መጥቻለሁ ነ ሲላት ምንግድ ራሱ ተዘጋግቶ ስለናፈቀኝ ነው የመጣሁት ብላለች። አዎ ሐቂቃውን ማለት ነው ፈኪ ዳሕሙ ያላት ቦታ ሁሌም እንደምላችሁ ተቀይሯል። ላ ይጨምርልሽ። እንድህ ነው መረዳት ማለት ማለት ነው የሰው ልጅ እሱ በጣም እንደሚወድሽ ማንም የሚያውቀው ነው ማለት ነው። በጣም እንደሚያፈቅርሽ ያው ያንቺ ያለመብሰል የልጅነትሽ የምትመልሻቸው መልሶች ነበሩ ትንሽ ውስጡን እያቆሰለው የመጣው ማለት ነው። ዛሬ ደግሞ እንግዲህ ያው ጊዜዎች ልጅ ወይነን አደለ ባወቅን ቁጥር ነፍስ ባወቅን ቁጥር እየተቀየረ ይሄዳል፣ እና በዛዛ አጋጣሚነት ተቀየራለች ማለት ነው። እንግዲህ ያው ሽሮ ሰርቶ እንደ ሴት ጎበዝ ነው በነገራችን ላይ አህሙ ማለት ነው። ያንን ደረጅ ወጥታ ብሎ ሩቅ ነው አለ ቤቴና እንዲሁማ በደረኡ አልሰጣትም ብሎ እንግዲህ ምሳ ብልቷዋት በደንብ ተጨዋውተው እንግዲህ እሷም እያዛገችው፣ ሰው ሁላ እኮ እንደዚህማ ዝግ ማናድድ አልመስላቸውም ብላለች እሷም፣ አንተ ነው እኮ ማዝገው የለው ጋ ጨዋደኝ ብላለች ማለት ነው። ያው ይሄ እንግዲህ ከፍቅር አንጻር ነው፣ አንድ ሰው ጋር የተለየ ስሜት የምታሳዩት ለዛ ለሰውዬው ከፍ ያለ ቦታ እና ለየት ያለ ቦታ ሲኖራችሁ ነው ማለት ነው። እውነትን ለመናገር ማለት ነው። እንግዲህ አህሙም እሷ በቃ በሷ፣ በቃ በፈኪ ድምጽ ማለት ነው በቃ ወዬ እወድሃለሁ ናፍቀኸኝ ነበር የሚለውም ሲሰማ በተለይ በጣም በቃ ሰውነቱ ሁላ እንደው እንዳለ ፈክትክት ነው የሚለው ማለት ነው። በቃ የሰው ልጅ መኖር ያለበት ደስተኛ አድርጎ ከሚይዘው ጋር ነው፣ አይደለም ደስተኛ ሆነው ከሚኖረው ጋር ነው። ዩቱብም ስራ በሉት ህይወትም በሉት ማንኛውም ነገር በሉት ሰላም ከሚሰጠን ሰው ጋር ነው መሆን ያለብን ማለት ነው። አታዩቱብ፣ አሁን እነሱ ማለት ነው አብረው ሲሰሩ ሁላችንም የምናውቀው ነው። መደጋገሙ አያስፈልግም። ለየት ያለ እይታ ለየ እንግዲህ ሀባይ ብያው ተዋቸው እየስሩበት ለማለት ያክል ነው። የዛሬ ቪዲዮ ይህን ይመስል ነበረ። ለቻናል የአዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። በሌላ ቀጣይ ቪዲዮ እንገናኛለን ባይ